በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዝየሰ ኮነ ፍስሓ ወሰላም። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አሥራ ሰባት በዚህች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ አገር ኤጲስቆጶስ ቅዱስ አባት ኤጲፋኒዎስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በወሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያር በሽያጩም እንዲረዳ ኤጲፋኒዎስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋኒዎስ ጋር አቁሞ ሲነጋገር ያን ጊዜ አህያው ኤጲፋኒዎስን ኩላሊቱን ረገጠው። በምድር ላይ ወድቆ ለመሞትም ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋኒዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካውም ሆነ። ከዚህም በኋላ አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፦ ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውንም የአህያ ወድቆ ሞተ። ቅዱስ ኤጲፋኒዎስም እሊህን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው? ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው። ይህም ይህም ነገር በቅዱስ ኤጲፋኒዎስ ልብ ተቀረጸ። በዚያም ወራት አንድ ባለጸጋ አይሁዳዊ ነበረ። ኤጲፋኒዮስንም ወሰደው። የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋርም ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አስፋ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋኒዮስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትህስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞም ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋኒዎስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ስርዓቷንም ሁሉ አስተማረው። ኤጲፋኒዎስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶስም ብዙ ገንዘብ እያለህ መነኮስ መሆን አይገባም አለው። ኤጲፋኒዎስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደሆነው ስሙ ሉኪያኖስ ወደተባለው መነኮስ ገዳም ገባ። እድሜውም አስራ ስድስት ዓመታት ነበረ። ከዚህም በኋላ ታላቁን አባ ሂላርዮስን አገኘው። እርሱም በእድሜው ጎልማሳ በገርልም ሽማግሌ ነው። ቅዱስ ኤጲፋኒዎስንም ተቀብሎ የምንኩስናን ሕግና ስርዓትንና ስርዓት ሳል አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ስርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ተአምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናብን እስከማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርትም ማምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች የኑናውያንን በትምህርቱ ተመለሱ። ጥበበኞች የዮናውያንን በትምህርቱ ተመለሱ ወደ ክብር ባለቤት ጌታችንና አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄደው በታዘዘለት ቦታ በዚያ እንዲኖር አዘዘው፣ እንዲህም አለው፦ ኤጲስቆጶስነት ሊሾሙ በፈለጉህ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆነዋልና ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዎስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር ሁለት መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብሩ ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው ወደ ገበያም ሄድ፣ በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም ሁለት መነኮሳት አሉ። ስሙንም ጠይቀው ስሜ ኤጲፋኒዎስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሦስተኛውም ቀን ኤጲስቆጶስነት ሾሙት። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመት ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውንም ብዙ ድርሳኖችንም ደረሰ። ርኅራሄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገስጸዋል ይመክረዋልም። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራሄ እንደሌለው በሰማ ጊዜም ከወርቅ የተሠሩ የማዕዱን ዕቃዎች የሚመገብባቸውንም በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ አባ ዮሐንስም እንዲመልስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥም ቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋኒዎስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጽለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋኒዎስ ጸለየ፣ አንድ አይኑንም ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድም ወደ እርሷ መጥቶ ይራዳ ዘንድ አውዶክሲያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸውም ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዎስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ፣ አብያተ ክርስቲያናትን እዘጋለሁ የጣዖታትንም ቤቶች ይከፍታለሁ አለችው። ቅዱስ ኤጲፋኒዎስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዎስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ ባሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋኒዎስ እንዲህ ሲል ላከ ለምን ያለ ፍርድ በእኔ ላይ ይህን አደረግህ? አንተ ወደ መንበረ ሲመትህ እንደማትደርስ ወቅ። ኤጲፋኒዎስም ለመልእክቱ መልስ እንዲህ ሲል ጻፈ ስለ አንተ ምንም ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ ወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዎስን በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዎስንም ክብር እንዲገልጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዎስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በቃለ ስባት ወይባቤ ለከናፍሪሁ መሃዘ ከርቤ ኤጲፋኒዎስ እስከዊኖ በመንፈስ ቅዱስ ነባቤ ማመረሰይ ኳስኬማ መላእክት ግልባቤ ውስተ ልቤ ኪተ እያሄደርኩ ይቤም ሰላም ለአባ ሉቅያኖስ ኤጲፋኒዮ ዘዴገኖ ዘደገኖ ህጋ በዊሁ መኒኖ ሶበነፀረ ጋሃደ ማበልውል አምላካ ደይኖ ልብሰ ክብ ፃዳ እንዘላይደሁ ይትፌኖ እየንተ ወሃበ ለሩ ክዳኖ። አንድ አምላክ በሚሆን በአበውል በመንፈስ ቅዱስ ስም የግንቦት ወር 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛ ከትንሳኤው በሀምሳ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት በራቅሊጦስን ልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናይ መንፈስ ቅዱስ ወረደ። በዚች እምለት የአባ አብርሃም ጓደኛ የከበረ አባ ጋር ያረፈ በዚህች ዕለት የሰማያት ሲኖዳ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም፣ ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዓለም አድሮ ይኑር። አሜን።